ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ በጉባኤ መቋጫ ላይ የተሰጠ የአቋም መግለጫ። በድርጅታዊ ማዕከላዊነት የህልውና ትግላችንን ዓላማ እናሳካለን። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ከመስከረም 23 እስከ ጥቅምት 7 2018 ዓ ም ዓመታዊ የሥራ አስፈጻሚ ጉባኤውን አድርጓል። የጀመረውን የህልውና ትግል ከያዝነው ነባራዊ እውነት ባሻገር ብርቱ መረዳትን ክህሎትንና ልዩ ልዩ የትግል ስልተ መንገዶችን መንደፍንም ጭምር አጥብቆ ይሻል። በውይይት ፖለቲካዊ አቅም ያድጋል። በውይይት የሀሳብ ልዩነቶች ይገርናሉ፣ ይታረቃሉ። በውይይት ጓዳዊ መስተጋብሮች ይዳብራሉ። በውይይት አዳዲስ የአሰራር መንገዶች ይቀየሳሉ። ከምንም በላይ ደግሞ ልዩ ልዩ ስልጠናዎችን በጋራ መውሰድ አንድም መስጠት ያረዳድ ልዩነቶችን ለማጥበብ ያግዛል። በዚህ መሰረት የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ አመራሮች ለጋራ ትግል፣ ለጋራ ዓላማና ግብ በጋራ መምከርና መሰልጠን በማስፈለጉ ይህ ታሪካዊ ጉባኤ ተዘጋጅቶ በተሳካ መንገድ ተጠናቋል። ጉባኤው ቀጠናችን ላይ የሚገኙትን አስቸጋሪ ሰንሰለታማ ተራሮችንና ቁልቁለቱን በመቆራረጥ ከ20 ቀናት በላይ ጉዞን በጠላት መካከል አቋርጠን የመከርንበት አቅጣጫዎችን ያስቀመጥንበት የጋራ መገነዛዘቦችን የፈጠርንበት ትልቅ ውሳኔዎችን ያሳለፍንበት ታሪካዊ ጉባኤ ነው። የዚህ ታሪካዊ ጉባኤ መሪ ቃል በድርጅታዊ ማዕከላዊነት የሕልውና ትግላችንን ዓላማ እናሳካለን የሚል ሲሆን ድርጅታዊ ማዕከላዊነት አሁን ላይ ያለውን የተበታተነ ኃይል፣ የተበታተነ ሐሳብ፣ የተበታተነ አደረጃጀትን በአማራነት እሴት አንድም በአማራነት አስተሳሰብና በመታገያ ጉዳያችን አይለወጤ ነገር ጉዳይ አማካይነት የሚከናወን ቁልፍ ህሳቤ ነው። የህንዶና ትግላችን እድገቱ፣ የአደረጃጀትና የሀይል ግንባታ ስፉነቱ፣ የጠላት ደካማና ተለዋዋጭ የአድክነት መንገዱ፣ የቀጠናው መልክዓ ፖለቲካዊ ተለዋዋጭ እንቅስቃሴው፣ የዓለም አቀፉ ግዙፍ ተቋማት ስርዓቱ ላይ ያላቸው አተያየት በተሟላ መንገድ ማስተካከል የሚቻለው ወጥ የሆነ ማዕከላዊነቱን እየጠበቀ ተቋማዊ አንድም ድርጅታዊ አሰራርን ማሳደግና ማስከበር ሲቻል እንደሆነ በጽኑ እናምናለን። ድርጅታዊ ማዕከላዊነት ተቋማዊ መርህና አሰራር ከላይ ወደታች፣ በአንፃሩ በድርጅት ጥላ ስር የሚገኙ አሃዶች እንደ ሰዎች ከታች ወደ ላይ የሚያከናውኗቸው የሰመሩ ተግባቦቶች እንዲፈጠሩ ጉልህ ሚና ይጫወታል። በዚህ ሂደት ውስጥ ድርጅታዊ አሰራሮች፣ ህግና ደንቦች ነባራዊ እውነት ዘመን ዘለል፣ ልሂቅነት ዓለም አቀፍ አሰራርን ያማከለ ምክንያታዊነት ለህዝብ ጥቅምና ለወደ ዓላማ መስዋዕት ከፋይነት ማጠንጠኛ ቁልፍ ጉዳዮቹ ናቸው። ድርጅታዊ ማዕከላዊነት እኔነትን ይጠየካል። በአንጻሩ በእኛነት፣ በአብሮነት፣ በአንድነትና በአንድ ተቋማዊ አሰራር ተገዥነት የሚጓዙት የአሰራር መሠረት ነው። እንደዚህ መሰሉ አሰራር በላይ ዘለቀ እዝ የሥራ አስፈጻሚ ጉባኤ አባላትና መላው የእዛችን የሰራዊቱ አመራሮችና አባላት የሚያምሩበትን የሚያሸንፉበትን ጠላትን የሚነግሩበትን የህዝባችንን ዘለቄታዊ ህልውና የምናረጋግጥበትን በማዕከላዊ አንድ አሰራርነት፣ አንድ አመራርነት፣ አንድ ግን የጋራ ውሳኔ ሰጪነት፣ የጋራ ጠላት ላይ ማበር መተባበርነት፣ አንድ ተቋም መፍጠርነት፣ በአማራነት አንድ መሆንነት ላይ ትኩረታችን ውይይትና ስልጠናችንን ማድረግ ችለናል። በጥቅሉ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ በጉባኤው መቋጫ ላይ የሚከተሉትን ሶስት የአቋም መግለጫዎች በማውጣት ጉባኤውን ቋጭቷል። የአብይ አህመድ አረመኔያዊ አገዛዝ ባለፉት ሰባት ዓመታት በመላው ሀገሪቱ አማራዊ ማንነት ያላቸውን አካላት ያለ አንዳች ምክንያት እንደ አውሬ እያደነ በጅምላ በአሰቃቂ ሁኔታ መግደሉ፣ ከቀያቸው ማፈናቀሉ፣ ሀብት ንብረታቸውን ማውደሙ ገሃድ የወጣ ሀቅ ነው። ከምንም በላይ ደግሞ ባለፉት ሁለት ዓመታት ክልላችን ውስጥ ጦር አዝምቶ ያልፈጸመው አረመናዊ ድርጊት የለም ህዝባችንንም በጅምላ በአየር ኃይልና በሜካናይዝድ ጦር ጨፍጭፏል ዓለም አቀፋዊ የጦር ወንጀልም ፈጽሟል እንዲሁም ለማኅበራዊ ምጣኔ ሀብታዊ እና ፖለቲካዊ ቀውስ ህዝባችንን ዳርጎታል በዚህ ስርዓታዊ አውዳሚነት ሂደት ውስጥ የፋኖ መካች ትግልና እንቅስቃሴ ባይኖር ምሮ ግፍና መከራው በመቶዎች የጥፍ ሊጨምር በቻለ ነበር። ስለሆነም በመንግስትነት ጭንብል የሚነግደው ይህ ወንጀለኛ ስርዓት በአጭር ጊዜ እንዲወግድ የአማራ ፋኖ ብሔራዊ ኃይል ማዕከላዊነትን ጠብቀን የትግል መንገዳችንን ስልታዊነት ስትራቴጃይዝ አድርገን ለመታገል ያለንን ጥሞ አቋም እንገልጻለን። የህልውና ትግላችንን የገጠመው የኃይል እጥረት ሳይሆን ያለንን ሰፊ ኃይል በአንድ አስተባብሮና አቀናጅቶ ጠላት ላይ አለመተባበር እንደሆነ የታመነ ጉዳይ ነው። ባለፉት ሁለት ዓመታት ውስጥ አጠገብ ካለ ወንድም ይልቅ ሩቅ ላለ አካል ከፍተን የሰጠነው ጆሯችን ብዙ ዋጋ አስከፈለን። የአንድ አማራዊ ማንነት ባለቤቶች ሆነን አንድ ጠላት መርጦን አንድ አይነት ሞት ተደግሶልን እኛ ለምን አንድ መሆን ተሳንን? ካል ቁጭ ብለን መነጋገር አለመቻላችን ካልሆነ ሌላ ምክንያት የለንም። መለያየት ሞት ነው እንዳለ ባለቅኔው መለያየት ለተደግስልን ስርዓታዊ የሞት ድግስ ራስን ማዘጋጀት ነው። መለያየት የህዝብን ሰቆቃ ማራዘሚያ መንገድና ጸረ ህዝብነት ነው። መለያየት ለሄቅነት ሳይሆን የዘመናችን ያለዋወድነት ጥግ ነው። መለያየት በድርጅታዊ ማዕከላዊነት አለመጓዝና ትልቅ አላማና ግብ መዘንጋት ነው ስለሆነም ማሸነፊያ መንገዳችን የህዝብን እንባ ማበሻ መሃረባችን የተደበቀም የተገለጠም የጠላት አሰራርና እቅድን ማድከሻ ትኖታችን በህልውና ትግላችን ስን በህዝብ ላይ የሚቀልዱ ባለግል ፍላጎት አጋች ሌባ ዘራፊና ተላላኪ ባንዳዎች ማጥፊያ ወንፊታችን አንድነት ብቻ ነው ይህንን ቅዱስ ተግባር ለማከናወን ቁጭ ብሎ። እውነትን እውቀትን ፍጹም መተማመንን ማዕከል አድርጎ መነጋገር መቻል እንደሆነ በጽኑ እናምናለን። ለዚህ ተግባራዊ ስራ ደግሞ የበላይ ዘለቀ እዝ እስከ መጨረሻው ድረስ ተጉዞ የማሸነፊያ ቁልፍ የሆነው አንድነት እንዲመጣ ያለንን ጽኑ አቋም እንገልጻለን። በአፍሪካውያን ብቻ ሳይሆን በመላው ዓለም ታፍራና ተከብራ የምትኖረውን ታላቋን ሀገር ኢትዮጵያን ፖለቲካዊ ተደማጭነቷን፣ ታሪካዊ ልዕልናዋን በማኮሰስ በውስጥ ዓለም አቀፍ የጦር ወንጀል እየፈጸመ በቀጠናው ሀገሪቷን ወደ ጦርነት አዙሪት ውስጥ ለማስገባት እየተደረጉ ያሉ የጦርነት ነጋሪት ጉሰማ አካሄድ የሥርዓቱን የፖለቲካ ዲፕሎማሲ ድህነት ፍንትው አድርጎ የሚያሳይ ጉዳይ ነው። የምስራቅ አፍሪካ መልካ ፖለቲካ በየቀኑ መልኩንና ገጽታውን እየለወጠ የሚገኘውም በግንባር ቀደምትነት በብልጽግና ተናካሽ የፖለቲካ አካሄድ እንደሆነ ለማንም የተሰወረ አይደለም። ይኸው የምስራቅ አፍሪካ ቀጠና በርካታ የተፈጥሮ ሀብቶች ያሉት የበርካታ ፖለቲካዊ ምጣኔ ሀብታዊ ማኅበራዊና መሰል የባህል የቋንቋ፣ የእምነት እንዲሁም የስነ ልቦና ተጋሪነት ያለው በመሆኑ አብሮ የምልማት ስነ ምህዳራዊ ተጋሪነትና ተጠቃሚነት ያለው መሆኑን እንኳን የሚያስብበት ፖለቲካዊ መርህና ስሪት የሌለው የቀጠናው ጸረ ሰላም ኃይል መሆኑን በዓለም አደባባይ እያሳየ የሚገኝ በመሆኑ ይህንን እኩይ የብሪተኛ ቡድን እስካልተወገደ ድረስ በውስጥም በቀጠናው ሰላም መስፈን እንደማይችል በጽኑ እናምናለን። ስለሆነም በውስጥ የሀገሪቱ ሁሉን አቀፍ ቀውስ እንዲስተካከል በውጭ ቀጠናዊ ቀውሱ እንዲስተካከል ቀውስ ጠማቂውን በተባበረ ክንድ ማስወገድ ቁልፍ ተግባራችን እንደሆነ ያለንን ጽኑ አቋም እንገልጻለን። ህልውናችን በተባበረ ክንዳችን። ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ